የእኔ ምርጦች የእኔ ምርጣ ምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ ሀይምዬ አዲሱን ጓደኛዬን ላስተዋውቃችሁ፣ በደንብ ውድ ቤተሰቦቼ ብላ እንግዲህ ዛሬ በደንብ አድርጋ ይፋ አድርገዋለች። እንደተመቻት በጣም ምርጥ ሰው እንደሆነ ነው የተናገረችው። ትናንትና በደንብ ስላላስተዋወኳችሁ ዛሬ ግን በደንብ ተዋወቁ። ከዚህ በኋላ ከጎኔ ያለው ሁሉ ነገሬ፣ ቪዲዮም ከዚህ በኋላ የምሰራው ከሱ ጋር ነው እና እወቁልኝ። ተመቻችሁ ወይስ አልተመቻችሁም ብላ ጠይቀናለች። ሃይሚዬ ስለ ምቾት እኛ ሳይሆን አንቺን ይመችሽ፣ አንቺን ይመችሽ፣ አንቺንም ይመችሽ፣ ሁሉ እኛን ይመቸናል። ቡራዬም እንግዲህ ሊዳ ሊዳ ኤልዳ የብሩኬ ፍቅረኛ ማለት ነው ፍቅረኛ ጓደኛ ናት እንጂ። እሷ እንግዲህ በቀኝ የመታለች እሱ ደግሞ በግራ ብቅ ብቅ ብለዋል፣ ተያይዘው እሷም ቦርሳሽ ምናምን ትይኛለሽ፣ የምን ቦርሳ ነው የምታወሪው? እሱ ለእኔ ቦርሳ አይደለም፣ አንቺ ከፈለግሽ ቦርሳሽን አንጠልጥለሽ ዙሬ ምናምን ብቻ የሆነ ነገር እያለቻት ነበር። በትናንትናው መልስ ስትሰጣት ነበር የትናንትና ቪዲዮ አይታ እና ወዶች እዬ እኔ ግን ማለት ነው በቃ ባላችሁበት ጽኑ። በቃ ማለት እንግዲህ እኛ ለማስታረቅ ሞክረናል። ሀይሚዬ ቡራዬ ታረቁ ታረቁ እባካችሁ፣ ይሄን ነገር አቁሙት፣ ይቅርታ ተባባሉ ተባባሉ ብለን እንግዲህ ደክሞናል። ሁለታችሁም እንግዲህ የሚመቻችሁን ምርጫችሁን ይዛችሁ መታችኋል። ብሩኬም ኤልዳን ይዞ መቷል። ሀይሚም ደግሞ ቅዱስ የሚባል ልጅ ይዛ መታለች። ቅዱስን ይዛ መታለች። ከተመቻችሁ እንግዲህ ባላችሁበት ጽኑ። እኛ ምን አገባን? እኔ በበኩሉ አያገባኝም? ምክንያቱም የሚወስኑት እነሱ ናቸው። ሀይሚ እንዴት ብሩኪ፣ እንትን ማን ነው ፍቅር፣ ፍቅር ማን ነው ስሙ? ወይኔ ቅዱስ እኔ እኮ ቅዱስ ስሙ ራሱ ያምራል። ቅዱስ ወይ ጉድ! አንድ ቅዱስ የሚባል ልጅ አለ እኔ የማውቀው ማለት ነው። የሚገርማችሁ ነገር ድምፁ በጣም የሚያምር የዚህ እንኳ ድምፁ ብዙ አያምርም። እኔ ድምፁን አይቼ የተማረኩለት ቅዱስ ይባላል እና ማለት ነው። ስሙን አስታውስኩ። ቅዱስዬ እና ሀይሚ ምርጫ የቅዱስ ነው ብላለች። ሀይሚዬ፣ እንግዲህ ምርጫሽ ከሆነ እኔ ምን አገባኝ እንዴት ቅዱስን ትይዣለሽ ብሩኬ እንትተሽ ብዬ ምንም አይደለም። እስከ ዛሬ ግን ከብሩኬ ጋር እንድትታረቂ ብዙ ነገር ጥር ያለው ግር ያለው አይ የምት ከሆነ ምርጫሽ እየራስሽ ነው፣ እኔ ምን አገባኝ? እኔ ምን ቤት ነኝ? ቤተሰብ አይደለም። እናንተስ ምን አላችሁ? ደከመን እኮኛ በጣም ደከምን። ብሩኬም እንግዲህ ምርጫውን እሱ ነው የሚያውቀው። ግን ሲገናኙ እኮ ፍቅር በፍቅር ነው የሚሆኑት። እናንተ እንዴት ነው ነገሩ? እኔ ግራ ግብት ይለኛል ሲገናኙ ጣውንትና ጣውንት እንዴት እንደሚነጋገሩ ይቃለዳሉ፣ ይጫወታሉ፣ ይፈጋገራሉ ምናምን። እኔ አሁን ፍቅረኛ ያ ፍቅረኛ ማለት ነው የመጀመሪያ ፍቅረኛ የተጣላሁት ፍቅረኛውን ይዞ ቢመጣ እኔ አላወራውም ቆሜ አይደለም። ፍቅረኛ ይዞ ቀርቶ ብቻውን መቶ እራሱ ከአዲሱ ፍቅረኛ ገሆ እየመጣ እንዲለፋደድብኝ ቦታ አልሰጠውም። እና እናንተ ግን እንዴት መልካም ልጆች ናችሁ! አቤት የዛሬ ዘመን ልጅ ግን በቃ እናንተ እኔ ከእናንተ ፍቅር ተምሬያለሁ። በቃ ከእናንተ ፍቅር ተምሬያለሁ። እኔ እኮ እልህ ይዘኛል ይይዘኛል ጭራሽ የድሮ ፍቅረኛ ላገኘው ጭራሽ ጥሎኝ የሄደውን ወይንም ደግሞ የሆነ ምክንያት ስሜን ለማጥፋት የሆነ ነገር የሆነ ነገር ያለውን ሰውዬ በፍጹም እኔ አላገኘውም። ባገኘው ራሱ ደበድበዋለሁ ማለት ነው እና የእናንተ ፍቅር ግን የተለየ ነው። በቃ አሁን ሊዳና ሀይምዬ በቃ ደስተኛ ሆነው ነው የሚያዋሩት። ብሩኬም አዲስ ዱዴት ሳይወደው አይቀርም፣ ዝም ብዬ ሳስበው ማለት ነው። እና ፍቅራችሁ በጣም ተለይቶብኛል፣ በሰላም ነው ግን። ሁላችንም ከእናንተ ልንማር ይገባል፣ ምክንያቱም ህይወት ይቀጥላል ብላለች ሃይሚ። ህይወት ይቀጥላል። ግን ህይወት ሲቀጥል የነበረንን ከዛ በፊት የነበረ ፍቅረኛችንን እያገኘን ማብሸግ፣ ማናደድ ወይንም ደግሞ የሆነ ነገር ማድረግ አለብን ማለት ነው? እስኪ አስረዱኝ በደንብ። እኔ በቃ ከዚህ በኋላ እኔ እንደውም ቆስ ምን ይመስላቸዋል ቤት። ይሄ ነገር እንዴት አያችሁት? ግን እኔ እኮ ፍቅራቸው ወይ ደስተኛ ሆኖ የሚዋሩት ነገር እኮ ግራ እያጋባኝ ነው። እንደዚህ ትግስት የምትባል ነገር አለች እንዴ? እኔ ጋር ትግስት የሌለኝ ለምንድን ነው? እኔ እኳ ዓይንህን ለአፈር ዓይንህን ማየት አልፈልግም፣ አንተ የሚራሰን ህይወት ኑር፣ እኔ የሚራሴን ህይወት እኖራለሁ ብዬ የዘጋው ሰው ነኝ። አሁን ከእነሱ ግን ስማር ግን ወይ ጉድ። ብቻ ውዶችዬ ምንድን ነው ሀይሚዬ፣ እንደውም ቻፕስቲክ አለብህ አያችሁ። የሚወድ ሰው እኮ ማለት ነው እሱ ያላየውን ነገር የሚደብርም ሊሆን ይችላል የሚያስጠላም ሊሆን ይችላል የሆነ ነገር ሊሆን ይችላል። እና ያ ሰው ስለሚወዷቸው ያለባቸው እናንተ ያላያችሁትን ነገር ይነግራችኋል እና ሀይሚዬ ብሩኬን በጣም ተወደዋለች። እሱ ያላየውን ነገር እንግዲህ ቻፕስቲክ አለብህ ጥረገው ብላ ነገረችው ማለት ነው። እና ለእሱ እንግዲህ መጥፎ ነገር ብታስብ እንደዛ ብላ አትለውም ነበረና እሱም እንግዲህ ችግር የለውም ደግሞ ምሳጋ እራት ጋብስካቱ ያለው እንጂ እራት ጋብስካት እንዴ አለው ያስብላታል። እንዳትጎዳ በቃ የሆነ ነገር እንዳትሆን ያስብላታል ብሩኬ ራሱ አይ የእናንተ ፍቅርማ የተለየ እኮ ነው። እንደው በመሀላችሁ ሴጣን ገብቶ እንጂ ማለት ነው የተለየ ነው የእናንተ ፍቅር ነበር። ግን ምን ይደረግ። እኔ አሁን ላይ እንግዲህ ታረቁ ታረቁ ማለት አልችልም ቤተሰብ፣ ምክንያቱም ሁለቱም የሚያዋጣቸውን ምርጫቸውን ይዘዋል። ያለኝ አማራጭ እንግዲህ ሀይምየም ስትደሰት እልል ነው፣ ብሩኬም ሲደሰት እልል ነው። ሲከፋቸው በአብሮ ይከፋኛል። ሲያለቅሱ አለቅሳለሁ። ሲደሰቱ እደሰታለሁ። አለቀ እኔ ሀይሜ እንዴት ከሌላ ወንድ ጋር መጣሽ፣ ብሩኬ እንዴት ከሌላ ሴት ጋር መጣ ብዬ አልጮህም። ከዚህም በኋላ ምርጫቸው የራሳቸው ነው። አይመስላችሁም ውዶችዬ ዬ ሀሳባችሁን እስኪ እናንተ ደግሞ በኮሜንት አስቀምጡልኝ። እኔ ደከመኝ እኮ እኔ ማለት ፍላጎቴ ሀይምዬና ቡራዬ አንድ ላይ እንዲሆኑ ነበር። እነሱ ግን ይሄኛው ህይወት ይመቸናል ብለዋል። እንግዲህ ይመቸናል ተውን ብለዋል። ይመቻችሁ፣ የሚመች ሽራ ይመችህ ወንድሜ። የእኛ ሸበላ፣ የእኛ ግርማ ሞገስ፣ ሁሌም እንደዚህ ሳቁልን። ከፍታችሁ ብቻ አኔ በቃ እኔ ከፍታችሁ ማየት አልፈልግም። ሁለታችሁም የትም ሆኑ የት ደስተኛ እንድትሆኑ ነው የምፈልገው። ማንም ተበድሎ ማየት አልፈልግም። ባላችሁበት ሰላም ሁኑ። ባላችሁበት ተለወጡ። ባላችሁበት ተደሰቱ። ሞላ ዝም በቃ። ግዴታ መጣመር አለባችሁ አይደለም። እኔ የሰው ልጅ በፍላጎቱ ነው፣ ሰው እኮ ተስማምቶ ፈቅዶ ይለያያል፣ የራሱን ሕይወት ይኖራል። በዚ አምናለሁ ሙጥኝ ብዬ። ደግሞ ካልሆነ አይደለም ቢሆን ደስ ይለኛል። በቃ እልል ብለን ሀይምየንና ቡራየን ብንድራቸው ደስ ይለኛል። አራቱ ልጆች ቢመጡልን ደስ ይለኛል። ካልሆነ ደግሞ እኛ አይደለም እኔ በቃ አላለቅስም የመቻቸው አይመስላችሁም እንደዛ ውዶች እናንተ ዛ ነው እላቸዋለሁ ማሮቼ ውዶቼ አዲሱ እንግዲህ ሀይሚዬ አፍቃሪ ወይም ተፈቃሪ እናንተ ፀጉሩ ግን ያበራል ፀጉሯ አያረከ ቡራ እንኳን ፀጉር አይበልጥ ነት ለመናገር ቡራን ቡራ በብዙ ነገር ይቦንሰዋል። እውነት እውነት ቀናሽ ትሉኛላችሁ። ደግሞ እኔ ኮ ሀይሚዬ አሁን ይሄንን ልጅ ይዛው በመጣችሁ የባህር ዛፍ ባህር ዛፍ የመሰለ ልጅ ብዬ ስናገር ምን ነው ቀናሹ ያለ እኔ ምንድነምቀ ነው አልቀናም። እኔ አይደለም በዚህ በቅዱስ ቀርቶ ማለት ነው በብሩኬም አልቀን ነው ብሩኬም በያዘችው ሰዓት ራሱ አልቀን ነው ምንደ የሚቀናበት ፍቅር ከብሩኬ ጋር በነበረችበት ፍቅር ነው ውዶች እ። ቀና ሻት በሉ። እኔ መቼም ቢሆን አልቀናምሽ። እውነት ነው የምላችሁ። እኔ የቅናት መንፈስ የለብኝም። ደስ የሚል መንፈስ ነው ላይ ላይ ያሉ። በቃ ሰው ሲደሰት መደሰት፣ ሲያዝን ማዘን ነው ስራዬ። እውነት ነው የምላችሁ። እና እናንተ ራሱ ችግር አለባችሁ አቦ